ነገ እፎይ ተንስቶ ሙስሊም ወንድማችን ሊሆን ይችላል። ይሄ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ቤንት ተጠቅላላ ሼር፣ ሪፖርት፣ ኮፒ ሊንክ ያደርግ ሰው እንደዚህ ይሰራል። ቆይ ብሎ እዚህ አሜት ላይ ቡዳ መንፈስ ለማንበብ ሞክር ወዳጅ። ጩኸት እውቀት አይደለም። ከዛ የውሃ ጥምቀት ተጠመቀዋል። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታቋለ የምትረዳው ነገር አለ የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። እስላም ሆኖ ሁሉም ሰው ይወለዳል። ሁሉም ሰው ከፍሎ ነው የሚወጣው ነው ኦራይት አንዴ ስራ ሳልጠኝ ለምንድን ነው አንዴ ክርስትና የምትነሱት? ሙስሊም ስለነበራችሁ ክርስትና ተነሳችሁ። አንተ ጌጠን እንደምትታጠበው እኛም ክርስትና እንነሳለን። ኖቱ ስርዓት እና አንተ ስለሆነ አንተም ግዴታ ስላለበት ጠ ትታጠባለህ። የውሃ ጉዳይ ከሆነ ያሳሰበን አንተ በየቀኑ በቀን አምስት ጊዜ በትንሹ ትታጠባለህ። እኛ አንዴ ነው የምንጠመቀው። አንዳ ኃጢአት ይቀር እንዲባል ነው የምትታጠበው። ንጽህና ብለው ነው ያስተማሩ፣ ግን ውሸት ነው። ምሽካት መሳቢ አንድ መቶ አስራ ዘጠኝ ና እንደክፈለው አሁን ያልከውም ደ ጋው ስላፈርስብህ ዚ ዋሽተዋቸዋል። ሁሉን የምታደርጉት ለንጽህና ነው የሚላችሁ ውሸት ነው። ኃጢአታችሁ ይቀር እንዲባል ነው ሁሉን ምታደርጉት በውሃ ኃጢአታችሁ ይቀር እንዲባል። ኤስ አንበበ ክርስቲያን እሺ

አላህ አደምን ፈጠረው ከፈጠረው በኋላ ቀኝ ትከሻውን መታ መታ አደረገው። ከመታው በኋላ በቀኝ ትከሻው በኩል ነጫጭ እንደ ጉንዳን የሚመስሉ ዝርያዎቹ ወጡ አለ። ኤንድ ሂ ስታክ ሂዝ ሊፍት ሾልደር ኤንድ ብሮት ፎርስ ሂዝ ኦፍ ስፕሪንግ ብላካስ ዴይ ዞ ዘይ ዌር ቻኮል። ቀኝ ትከሻውን ከመታው በኋላ ወደ ትከሻው ደግሞ ሄደና ግራ ትከሻውን መታ መታ አደረገው። ከዛ በኋላ ጥቋቁር ከሰል የመሰሉ ዝርያዎቹ በጉንዳን መልክ ወጡ ይላል። ዘን ሂ ሴድ ቱ ዘ ፓርቲ ኦፍ ሂዝ ራይት ሳይድ፣ በቀኙ ለነበሩት ዘሮቹ እንደዚህ አላቸው። ቱ ፓራዳይስ ኤንድ አይ ዶንት ኬር፣ ወደ ገነት ግቡ አያገባኝም ይላቸዋል። ሴቱ ዘ ፓርቲ ሌፍት ሾልደር በግራ በኩል ለነበሩ ዘሮቹ ደግሞ እንደዚህ አላቸው ቱ ሄል አይ ዶንት ኬር ወደ ጃነም ሂዱ አያገባኝም። ሎክ ገና ሲፈጥረው ነው እናንተ ጋንም እነኚህ ገነት ብሎ የለያቸው ዘሮቹን አውጥቶ ገና ሳትወለድ ጋንምና ገነት ከተባልክ እንዴት ሆነ ነው ገና ስትወለድ ሙስሊም ነው ተለይተው እናንተ ጋንም ናችሁ እናንተ ገነት ናችሁ ብሎ ጋነምና ገነት ብሎ ለይጣቸዋል። ሱራ 17 65 እንክፈትልኝ። ጋነምና ገነት ገና ሳይፈጥራቸው ካላቸው ጋነም የሚገቡት ሙስሊሞች ናቸው ሙስሊም ያልሆኑት ነው ከተባለ ገና ሳይፈጥር ምን አልባቸዋል? እናንተዎቹ ጋነም ነው ያኛው ራሱ ሌላ ሌላ ከሚሄድ በፊት ከመሄድ በፊት አሁን አንተ ገነት ግባ ማለቱ ምን እንደሆነ ላስረዳ ማለት ለምሳሌ ተውራት፣ እንጂል ለሁሉም ተሰጥቷኋላ ያኔም አሁን ለምሳሌ ሁሉም መጽሐፍ አንብበህ አንተ እንድታነብ ተሰጥተዋል። አንብበህ አንብበህ ማለት እንድታስተውል ደግሞ አይምሮ ተሰጥተዋል። ከዛ አንተ መርጠህ አንተ መርጠህ የሚሆንህን አይተህ ወደ ጀነት የሚወስድህን መርጠህ መሄድ የአንተ ድርሻ ነው። አያገባኝም ማለት ደግሞ ጀነት አያገባኝም ማለት ደግሞ ጀነት ብትገባ አላህን ምንም አጠቅመውም ለራስህ ነው። ገሀነም ብትገባም ደግሞ ከአላህ ምንም የምታጎዳው ነገር የለም ለማለት ነው ማለት እሺ እ ክፍሉን አልተረዳኸውም ሳል ክፍሉ ስለምርጫ ማረለም ገና ሳትፈጠር እኮ ነው። ገና ሳትፈጠር አንተ አንተ ገሀነም ትገባለህ አንተ አንተ ገነት ትገባለህ ብሎ የለየህ ገና ሳትፈጠር ነው፣ በምርጫህ አይደለም ሳትፈጠር ወይ ሳትፈጠር የለህም ሳትፈጠር ከሌ ከሌ ጋንም ትገባላችሁ በከሌከሌ ገነት ትገባላችሁ ብሎ ለየ። ጀርባውን መት መት አደረገና ነጫጭ ዘሮች በቀኝ በኩል አወጣና እናንተዎቹ ጋንም ገነት ትገቡ ናቸው። በቀኝ ያሉት፣ አሁንም የግራ ትከሻውን የአዳምን መት አደረገና ጥቁር የግራ ትከሻውን ሲመጣው ጥቁር ዘሮች ወጡ። እናንተዎቹ ግን ጋንም ነው የምትገቡት አላቸው። ስለዚህ ገና ሳትወለድ ባዳም ገና ሳትወለድ ጋንም እና ገነም ገነት ስላለ ጋንም የሚገቡ ደግሞ ሙስሊሞች አይደሉም ብለህ ከሐሰብ ሰው ሎ ሲወለድ ሙስሊም ነው የሚለው ሎጂክ ይፈርሳል። አንድ ሁለተኛ ቆልጨምርል ይህ ክፍል ደግሞ ቶፒቴ ስላልሆነ ነው። ይኛው ቶፒቴ አይደለም ግን ስራ ነሱ የዘውትር መፈክራቸው ስለሆነ ከአሁን በኋላ ሰው ሙስሊም ነው ሲወለድ የሚለውን ተሳስተኛ ሪካ ነሱ ትናፈርሰዋለ። ይህ ክፍል ምን ይላል? ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም መጠጊያ በጌታ በቃ ይላል። በባሮቼ ላይ ምን የለም በእነሱ ላይ ፈጽመው ስልጣን የለህም። ሳዳ ማይክል አንሳው ነው። በባሮች ላይ ስልጣን የለህም የተባለው ማለት ነው። ተባሪዎች ላይ ስልጣን የለህም የተባለው ማን ነው? ቀጥል ል አርግለት ሀሳቡን እንዲረዳው ከሰባ አራት አርግለት ክርስቲያን፣ ሰባ አራት ሶሪ። ከእነሱ የቻልከውንም ሰው በድምፅህ አታልም። ከእነሱም ላይ በፈረሶችና በእግሮች ሆነ ለልብ በገንዘቦቻቸውም በልጆቻቸውም ተጋራቸው ተስፋ ቃልም ግባላቸው። ሴጣንም አታለልን እንጂ ተስፋ ቃልን አይገባላቸውም ይላል። ሴጣን ምንድን ነው የሚያደርገው? ተስፋ ቃል ይገባል ያታለላል አይደለ? በባህሪዎች ላይ ስልጣን የለህም የተባለው፣ በሙስሊሞች ላይ ግን ሴጣን ስልጣን የለውም አይደለ? እንደዚህ ማለት እንደዚህ ማለት በባህሪዎች ላይ ስልጣን የለህም ማለት አሁን አሁንም እስካሁን ራሱ ያለ ነገር ለአላህ የተገዛ ለአላህ የተገዛ ለአላህ የተገዛ ሙስሊም ተብሎ ሙስሊም ስለሆነ ብቻ ጀነት አይገባም፣ ጀነት ይገባል። ስለዚህ ሴጣን ሙስሊም የተባሉትን ስልጣን የለውም እሱ ሊነካቸው፣ ሊያዛቸው፣ እኔ እንትን ሊላቸው አይችልም ማለት ነው አይደለ? አዎ ህፃናት ሙስሊም ናቸው ብለታምናለህ አዎ ሳይ ሙስሊም ሀያ ሦስት ስልሳ ሰባት አሁን አንቴ ለመጠየቅ እንጂ እኮ ለመልስ ጊዜ አልሰጠም። አዳም በባህሪዎች ላይ ህጻናት ሙስሊም ናቸው ብሏል። ሰይጣን በባህሪያ ላይ አይነካውም፣ አይደርስበትም፣ ስልጣን ኃይል የለውም ብሏል። ህጻናት ሙስሊሞች ናቸው ብሏል። አቡሪራ ሪፖርትድ ዳጋስ ሜሴንጀር አሲንግ አቡሬራ እንደተረከው ያለው መልክተኛ የተናገረውን ይላል። ዘ ክራይንግ ኦፍ ዘ ቻይልድ ስታርትስ ወይ ቢጊንስ ቱ ፕሪክ ሂም የሕፃናት ለቅሶ የሚጀምረው ሲወለዱ ማለት ነው፣ ሰይጣን ጎኑን ስለሚቆነጥጠው ነው። ደጋሞ ደጋሞ ሰይጣን ስለሚያደርገው ነው። ተመቻለ ቁርአንህም ደግሞ ሰይጣን በአማኞች ላይ ምንም ስልጣን የለህም ብሎት ነበረ። ፈአናት ሙስሊም ኮ አይነክ አይነካ ማለት ምንም የትኛውን እኮ ይሞክራል የትኛውን መሞከር ብቻ ሳይሆን ያስለቅሳቸዋል እንጂ ምን ቁርአን ፈጣን ላይ አስለቀሳቸው እኮ ባሮቼ ላይ ፈጽሞ ለአንተ ስልጣን የለህም። ፈጽሞ እንኳን ያስለቀሰው ማለት ነው? ስልጣን የለም። ለምን እንደሆነ ልንገርህ፣ ቀጥር የሚያስለቅሰው ህፃን አልቀራም። ህፃን አልቀራማ አሁን ትልቅ ሰው ቢሆን እና ልንገርህ፣ አይደለም እኮ ቁራን ስላልቀሙ ነው። ስለዚህ ሙስሊም አይደለም ነው ያለው። አመድ ቆይ አንዴ

አንዋሪ ምቀኝነት ነው፣ እሳት ሌላ ነገር የለውም። አንተ ምቀኝ ትሰርልኝማ ይሰራልኝ ማ እፎይ፣ ቀጥል። ይቅርታ ማለት ነው እዚህ እሺ፣ ይቅርታ እዚህ ያላችሁ ሙስሊም ወንድሞች ማለት ነው። እሱ የተሳሳተውን ስህተት እንዳደግሙ ማንም የእሳት ነው አይባልም። የሚፈርደው አላህ ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ነገ እፎይ ተንስቶ ሙስሊም ወንድማችን ሊሆን ይችላል። ፕሮባቢሊቲ ዋይት ነው። ስለዚህ ሰላት የማተመኝ

አዳምጪ ያልጠየቁሽ ናት መለሽ። እንዴት ገለጠ ብዬ አልጠየቁሽ። የሚታይ ነገር ቦዲ ነው፣ በባህሪ ይታያል ማለት አይናችን ካፕቸር ካደረገው ቦዲ ነው ማለት ነው። ኦኬ ስለዚህ የተገለጠውን እሱ ያሉትን የሚታይ አካላት በቂያማ ከምታዩ ገልጸውልሻል። ጭንቅላት አለው አላህ ከአንተ ከምትለው የጸዳ ነው። ጭንቅላት ለው እጃ አለው አላ እነዚ ነው

አዳምጪ። በመጀመሪያ ደረጃ ኖር መታየት ምንድን ነው? እሱ የቦዲ ባህርያት ቀደመ ብላለሽ። የቦዲ ባህርያት የሉትም ካለች በኋላ መልስ አልተጠፋ ስትያት ማለሽ የቦዲ ባህርያቶችም ይታያል። የተገደበ ነው መልስ አለኛው ገባሽ ማለት ነው። ስለዚህ ጭንቅላት ሲባል ኖርማል ጭንቅላት ከሌለው ደግሞ ምንድነው የምታመልቀው? ወታችን ባት ነው የምታመልቀው። ባት እያፈለቀች ነው

ኮላስ ኮላስ ኮላስ ለምንድን ነው ታንገስ ስለምን ነው ከሰማይ ምትስፋ ዞር ይችላል። አቁሽ ለማስጠፋት ነው። ኤሊስ እነሱ ነው ነው ይሄ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያድርግ ሰው በመንፈስ ቅዱስ ምሪት ቤተክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ሉትራን እንትና እንዲህ ብሎ የእንትና እንትን አገልጋይ እንትና አስራ ምናምን ዓመት ቡዳ መንፈስ ማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቨሌሽን ቤተክርስቲያን ሶስት መቶ ሰው የዋ ጥምቀት ወስደዋል። ደህንነት አምሮ ጨርሶ ማለት ሰው እንደዚህ ይሰራል። ቆት ብሎ እዚህ አሜት ላይ ቡዳ መንፈስ የተመጣ ይሁን መቶ ሰላሳ ሚሊዮን ጴንጤ ያለ እንግዲህ ውሸት እንደሆነ እሱ ህሊናው የሚያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ችግር የለውም ወደ ትምህርቱ እንድመለስና ያነሳቸው ነጥቦች አሉ የመጀመሪያው እንዲ መካና ኢየሱስ እያልክ ከምታባላ በቃ ኢየሱስ ሞቶልሃል፣ ኢየሱስ ያድናል እያልክ ሰብከ የተጠራህበት አላማ ስለሆነ ሰዎችን ማምጣት አለብህ አለ። መሰረታዊ ስህተት ምንድን ነው? እሱ ጴንጤኮስታልና ሉትራን የተባለበትን ሐሳብ አለመረዳት ነው። ለምንድን ነው ያልተረዳው? እሱ አፉን አከራይቶ የሚኖር ሰው እንጂ ትምህርት የሚያቅሰው ስላልሆነ ማለት ነው። የሆኑ የሚደግፋቸው ሰዎች አሉ፣ ዕለት ዕለት የሚያወራላቸው ሰዎች አሉ። እነዚህ ሰዎች ስርስር በማለት የሚያገኘው ነገር አለ፣ ታዋቂነት ገንዘብ የመሳሰሉት ያ እንደሆነ ነው። እንትን የሚለው ማለት ነው የሚያስታውቀው ሰው ቀጥሎ ምን አለ፣ የሚጋጭበት ሀሳብ ማለት ነው ወይም ይሄኛውን ሀሳብ እንዳልተረዳ የሚያሳየው ነገር የጴንቴኮስታል እና የሉትራን የሚለው ክፍፍል ምንጩ ምን እንደሆነ ስላልተረዳ ምን አለ መሰላችሁ ሶስት መቶ ሰዎች የደህንነት ትምህርት ተምረው የውሃ ጥምቀት ተጠመቁ አለ። ተመልከቱ፣ የመጀመሪያው የደህንነት ትምህርት የተማሩት በጴንቴኮስታል ሳቤ ነው ወይንስ ደግሞ በሉትራን ወይንስ በካልቪኒስቶች በየትኛው እሳቤ ነው? ካልቪኒስቶች አስቀድሞ መወሰን ወይም ደግሞ የሚድኑት ቀድሞ የተወሰነላቸው ናቸው። ማመን ራሱ አትችልም ቀድሞ ከተወሰነልህ ከዛን እንድታምን ጸጋውን ይሰጣል ምናምን ነገር ብለው የሚያምኑ ናቸው። ኢየሱስም ለዓለም ሙሉ ሳይሆን ለተወሰነላቸው ማለትም ለጥቂቶች ሞቷል ብለው የሚያምኑ ናቸው። መካነ ኢየሱስ ጋር ስትሄድ ወይም ሉትራኑ ጋር ስትሄድ ደግሞ ያመነ እና የተጠመቀ ይድናል፣ የጌታ ስጋና ደምም ህይወት ይሰጣል ብለው ለኃጢአት ስርየት ነው ብለው የሚያምኑ ናቸው። ጴንቴኮስታሉ ጋር ስትሄድ እነዚህ ነገሮች ስህተት ናቸው፣ እምነት ብቻ በቂ ነው የሚሉ ናቸው። እምነት ብቻ ማለታቸው አይደለም፣ የነዛን ትምህርት ውድቅ አድገው ነው የሚነሱት። ስለዚህ የደህንነት ትምህርት የቱም ተማሩ ነው፣ የጴንቴኮስታልና የሉትራን ክርክር ተውትና እንደ ምናምን አልክ። ምክንያቱም አንተ ትምህርት አታቅም። የምታውቀው አንድ ነገር ቢኖር የሆኑ ሰዎችን ማስደሰት። ከዛ የውሃ ጥምቀት ተጠመቁ አለ። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታውቀው አለ? የምትረዳው ነገር አለ የለም የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። ትምህርት አለ ህይወት የሚሰጥ ትምህርት እና ደግሞ በአንፃሩ ህይወት የማይሰጥ ወይም ከህይወት የሚያወጣ ትምህርት አለ። ህይወት የሚሰጠውን መርጠ አውቀህ ትኖርበታለህ፣ ህይወት የማይሰጠውን ትገፋለህ። ሶ ጴንጤኮስታልና ሉትራኖች ጋር የተነሳው ሐሳብ ይሄ ነበር። ለማንበብ ሞክር ወዳጅ። ጩኸት እውቀት አይደለም። መጀመሪያው አንደኛው ስለ አድኖ ብለን የምንጠራው ይሄ ከኋላዬ አሁን ለምሳሌ የምትመለከቱት የሚቤታችንን ታያላችሁ እዚህ እንዲሁም በአጋጣሚ ሁለት ነው ያለኝ። ስለዚህ ለእናንተ ለማሳየት እንደው ይሄንን ላንሳና ይሄ አንደኛው ነው። እዚህ በኋላዬም በፊቴም በእጄ የያዝኩላችሁ ስለ አድህኖ ተብሎ ይጠራል። ማለት አይከን ኦፍ ሳልቬሽን ብለን እንጠራዋለን። ይሄን ለምን? ምክንያቱም የዳንበትን ምስጢር የሚያሳይ ስዕል ስለሆነ ነው። ምንድን ነው የዳን ነው በምንድን ነው አምላክ ሰው መሆኑ ነው እዚህ ጋር የምናየው ቃል ስጋን መልበሱን የምናየው ቃል ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ምስለ ፍቁር ወልዳ እመቤታችን ቅድስት ድንግል ማርያም ጌታን ታቅፋው ነው የምናየው ይሄ በነገራችን ላይ እርርቷ እመቤት ተብሎ የሚታወቀው ስዕል ነው። የዛሬ 900 ዓመት ገደማ በ1200 ዓመተ ምህረት ገደማ የተሳለ ስዕል ነው። እያንዳንዱ አይከን በጣም ብዙ ሲምቦሎች አሉት፣ ብዙ ሲምቦሎች አሉት። ለምሳሌ እዚህ ጋር ራሱ እንደው ቀለል አድርገን እንኳን እንደው ብናየው ማለት በጣም ብዙ ነው ያለው። እኔ ሞያዬ ስነ ስዕል ጋር የተያያዘ ስለ አይደለ ብዙ እንዳንድ አንዳንድ ግሩም የሆኑ ኢትዮጵያውያንም በእውነት ቅዱሳ ስዕላትን የሚስሉ አይኮኖግራፈርስ አሉ። እነሱ ዲቴይል ይነግሯቸዋል ከእኔ በላይ ግን፣ እኔ ጥቂት ልንገራችሁ። ለምሳሌ ተመልከቱት። እመቤታችን አንገቷን ወደ ልጇ ዘለስ አድርጋ እጇን ወደሱ እያሳየች እናያለን። ወዲያው አይምሯችን የሚመጣው ዮሐንስ ወንጌል ምዕራፍ ሁለት ላይ ያለው ቃል ነው ወደ ጌታ ነው የምታመለክተው፣ ወደ አዳኛችን ነው የምታመለክተው፣ ከእርሷ ወደ ተወለደው ነው የምታሳየው። የሚላችሁን አድርጉ እያለችን ነው። ሁሉም ላይ እዚህም ወደ ኋላይም ላይ ያለውን ነገር ካያችሁ ቤታችን ወደ ልጇ ነው የምታመለክተው፣ ወደ ልጇ ነው የምታመለክተው። የሚገርማችሁ ነገር ራሱ ስዕሉን ስንመለከት ባላንስድ ሆኖ አይናችንን ራሱ የሚወስደው ወደ ጌታ ዘንድ ነው የሚወስደው። ቤታችንን ትተን አይደለም እርሷ ከምታሳየን ነገር አንጻር፣ ጭንቅላቷንም ዘለስ ከማድረጉ አንጻር ሁሉንም ወደዚያ ስታመለክተን ያለን ግን ታቅፋው ያለችው እሷ ናት። ቃል አካላዊ ቃል በእርስ ከእርሷ በነሳው ስጋ ሰው መሆኑን የሚያመለክት ነው። ጌታ ደግሞ አይታችሁ ከሆነ እመቤታችንን አቅፏት እናያለን፣ አቅፏት እናያለን። እመቤታችን እዚህ ላይ ራሷን ብቻ አይደለም የምትወክለው እኛን ቤተ ክርስቲያንንም ነው የምትወክለው። ቤተ ክርስቲያን ስትመሰረትም ነበረች የሐዋርያት ስራ ምዕራፍ አንድ ላይ እንደምናገኘው። ስለዚህ እዚህ ስፍራ ላይ የምናገኘው እዚህ ስፍራ ላይ የምናየው ጌታ እመቤታችንን ለእኛ እናት አድርጎ መስጠቱን ብቻ ሳይሆን ቤተ ክርስቲያንን እንደወደዳት በከበረ ደሞ ፈሳሽነትም ደግሞ እንዳነጻትና እንደጠበቃት ነው የምናየው። ጥንታዊ ስለሆነ ደብዘዝ ብሎ ነው እዚህ ጋር የምናየው ነገር ግን እዛ ጋር ያለውን ካያችሁ የእመቤታችን ሁለት የልብሷን ከለር እንመለከታለን። አለ ምክንያት አይደለም የተቀመጠው። የመጀመሪያው አንደኛው ሰማያዊ ነው፣ ሁለተኛው ቀይ ነው። በውስጥ ያለው ቀዩ ድንግልናዋን የሚያሳይ ነው። ዘላለማዊ ድንግልናዋን የሚያሳይ ነው። ለዚህ ነው እመቤታችን ቅድስት ድንግል ማርያም ነው የምንለው። ቨርጅን ሜሪ ነው የምንላት። ዘላለማዊት ድንግል መሆኗን የሚያመለክት ነው። ይሄ ደግሞ ሰማያዊው ደግሞ ቅድስናዋን የሚያሳይ ነው። ርህራሄዋን የሚያሳይ ነው። እንደዚሁም ደግሞ ንግሥት መሆኗን የንጉሱ የወልደ እግዚአብሔር የኢየሱስ ክርስቶስ እናት መሆኗን የሚያሳይ ነው። ቴዎቶኮስ መሆኗን የሚያሳይ ነው። ጌታ የለበሰውን ካያችሁ ደግሞ ወርቃማ ነው። መለኮታዊነቱን የሚያሳይ ነው፣ የሚያመለክት ነው። እንግዲህ ይሄ በዓለም አቀፍ ደረጃ የታወቀ ነገር ነው። ለምንድን ነው ይሄን ሁሉ ማሳያቸው በአጭር ቃል ይህ ስርአድ ነው የተባለበት ምክንያት እነዚህ ሲምቦሎች እነዚህ አሁን ያነሳሁላችሁ ነገሮች በሙሉ የሚያሳዩት መዳናችንን ያገኘንበትን አንዱን ትልቁን ምስጢር ስለሚያሳየን ነው። ምንድን ነው ያ ትልቁ ምስጢር? የአምላክ ሰው የመሆን ምስጢር የአምላክ ሰው የመሆን ምስጢር ነው። ስለዚህ በየአብያተ ክርስቲያናቶቻችን ለምሳሌ ኦርቶዶክሳውያን የራቁት ቪዲዮ ለወንድ ልካችሁ ሊያዋርዳችሁ ሲል ከሰው አፍ አመልጣለሁ ብላችሁ በእስልምና ክርስትና ላይ ያለሽ ያደረግሹ በሙሉ ረህመት ይደረግልሻል እንደ ህፃን ትሆኛለሽ ስለተባለ ብቻ ማንም አፉን ሊከፍትባችሁ ስለማይችል ብቻ ወደ እስልምና ምትመጡ ወንድን አፍቅራችሁ ለወንድ ብላችሁ ወደ እስልምና ምትመጡ አላህ እድሜያችሁን ያሳጥር። ለምንም ምክንያት ለምንም ምክንያት ወደ እስልምና ምትመጡ አላህ እድሜያቸውን ያሳጥር። እየፈራሁት ነገር ይኖራል አለ በጣም ፈርቻለሁ። እንዲህ ከሆነ ግን ወላሂ አልዓዚም <سؤال> አንላቀቅም። ገና ለገና ሙስሊም በእስልምና ምንም ትላንትና ያደረግሽው አትጠየቅም፣ ሰው ምንም ነገር ሊልሽ አይችልም ስለተባለ ብቻ እስልምናን ሳትወጂ ሳትቀበይ፣ አይ ይሄ የእውነት መንገድ ነው እኔ ያለሁበት እውነት ስህተት ነበረ ብለሽ ሳታምኚ የምትመጪ ከሆነ አፈር ያስበላሽ። ደቼ ቢ አንላቀቃትም፣ አላህም አይለቅሽም። ጀመር የእውነት ሙስሊም አልሆንሽም። አንብበሽ እውነትና ውሸቱን ሀሴቱን ለይተሽ ካልበጣሽ ሲጀመር ሙስሊም አይደለሽም። ሲጀመር አንቺ ከዱንያ